ሄርሜላ አረገዘች የምትሉ ሰዎች አላችሁ እና ስነ ስርዓት። ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት፣ ትዳሪ ናትቻለሁ ባንቺ ይህንና ይንቺ ግንኙነት ትክክል እንዳልሆነ ነው። በሳቅ ይደምቃል፣ ያንቺን ሀዘን ግን ማን? የሄርሜላ ቀጣይ ቅድ ምንድን ነው? በትላንትና ዕለት በለቀቀችው ቪዲዮ ላይ ስለ እርግዝና ለምን ልታወራች አለች? ማንም ሰው ሄርሜላን አረገዘች ሲላት አልሰማውምም አላየውም ግን አርግዘሻል ምናምን እያላችሁ ነው ብላ የሆነ ፍንጭ ሰጥታ ነበረ። እኔን ትላንትና ምሽት ላይ በለቀቁት ቪዲዮ ስለዚህ ጉዳይ የተወሰነ ነገር ለማለት ሞክሬ ነበረ። በቀጣይ ሄርሜላ መታ ከአብርሃም አርግዣለው ልትል የምትችልበት በጣም ብዙ ሰፊ የሆኑ ነገሮች አሉ። እሷም ትላንትና በቀጣይ ስትመጣ እንደዚህ አይነት ሀሳቦችን ለማንሳት እንዲመቻትና ብዙ ጊዜ እንደሚያደርጉት የሆነ ነገር ጣል ያደርጉና በዛ ጉዳይ ላይ ህዝብ ወይም ተመልካች ምን ላል የሚለውን ነገር ማድረግ ይፈልጋሉና። ትናንትና ትላንትና ያለ ምክንያት ሄርሜላ ስለ እርግዝና ጉዳይ አላነሳችም። እመኑኝ በቀጣይ የአብርሃምና የሩታን ህይወት የምታመሰቃቅልበት ትልቁ ትልቁ ዌዋ ከአብርሃም አርግዣለሁ የሚል አይነት ነገር ሊሆን ይችላል ብዬ አስባለሁ፣ ወይም ማለት ነው። ከዛ ባሻገርም እች ልጅ ከዚህ በኋላ በጣም ብዙ ነገሮችን ልታደርግ እንደምትችል ትናንትና በሰራት ቪዲዮ ላይ ተናገር ያለይ ወይም፣ ትናንትና ያው ብዙዎቻችሁ ያልጠበቃችሁትን ነገር አድርጋለች። በድፍረት ሄዳ ሩታን ለመጠየቅ ሞክራ ወይም ሩታን መጠየቋን ተመልክተናል ማለት ነው። ብዙዎቻችሁ የተለያዩ አይነት ሀሳቦችን ስታነሱ ነበረ። ማታም እኔም በለቀቁት ቪዲዮ ላይ የራሴን ሀሳብ አንስቼ ነበረ የእናንተንም ሀሳብ በተወሰነ መልኩ ለመስማት ሞክሬ ነበረ ያው አንዳንዶቻችሁ አይኗን በጨዋጥ ባሜ ሄዷ ትልቅ ስህተት እንደሆነና ጭራሽ ልተደርገው የሚገባ ነገር እንዳልሆነ ጭምር ተናግራችኋል ማለት ነው። ከዛም አልፎ ደግሞ ሌሎቻችሁ ያው በጨዋ ደንብ መጠየቅ ስላለባት እና ከአብርሽ ጋር ያላት የጓደኝነት ቅርበት ስለሆነ ሄዳ መጠየቋ ኖርማል ነው ምናምን የሚሉ ሀሳቦችን ስታነሱ ነበረ። እኔ ግን ይህ ሁለተኛውን ሀሳብ በፍጹም ልቀበሉ አልችልም። ምክንያቱም የአብርሽና የሩታ ህይወት እንደዚህ ለመሆኑ፣ በዚህ ሰዓት ላይ የእነዚህ ልጆች ግንኙነት ለመበላሸቱ ትልቁን ኃላፊነትና ድርሻ የምትወስደው ሄርሜላ ናት። እኔ ትላንትናም ተናግሬአለሁኝ። ሄርሜላን በቀላሉ ወይም ቀለል ያለች ሰው አርጋችሁ የምትመለከቱ ሰዎች በሙሉ ትልቅ ስህተት እየሰራችሁ ነው። የዚች ልጅ ትክክለኛ ማንነቷን በደንብ ከዚህ በኋላ ትመለከቷላችሁ። ጭምብል ያወለቀችውን ሄርሜላ የምትመለከቱበት ሰዓት አሁን ነው። ምክንያቱም እስከ ዛሬ ድረስ አብርሃም ከሷ ጋር ነበረ ወደ ሩታ አልተመለሰም ነበረ። ግን የዚህ ልጅ ትክክለኛ ማንነት የሚገለጠው አብርሃም ከሩታ ጋር አንድ ላይ ሆኖ ትዳሩን አስተካክሎ ልጅና ሚስቱ ጋር መሆን ሲችል በደንብ የዚህ ልጅ ማንነት ይታያል ብዬ አስባለሁ፣ ማለት ነው። ለማንኛውም ያው ትላንትና ለማንኛውም ያው ሄርሜላ ከዚህ በኋላ አምሹር አርግዣለሁ ብላ መምጣቷ የማይቀር ነው። ለዚህ ነገርም ፍንጭ ሰጥታለች ማለት ነው። ከዚህ ጋር ተያይዞ የደረሱኝን መረጃዎች ወደ እናንተ እያደረስኩኝ ጥሩ ቆይታ እናደርጋለሁኝ ብዬ አስባለሁኝ ማለት ነው። ሰላም፣ እንዴት ናችሁ የእኔ ቤተሰቦች? ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። ከሰሞኑ እንግዲህ በሚለቀቁ ቪዲዮዎች ዙሪያ ሰፋ ያሉ ሀሳቦችን እየሰጠን ነው። እኔም የሚሰማኝና ከቪዲዮ ላይ ያየኋቸውን እንዲሁም ከደረሱኝ መረጃዎች አንጻር እናንተ መስማት አለባችሁ ብዬ ስባቸውን ነገሮች ወደ እናንተ ለማቅረብ እየሞከርኩኝ ነው። እናንተም ደግሞ ካያችሁት ከሰማችሁትና እኔ ከምሰጠው ሀሳብ ተነስታችሁ የእናንተ የምትሉትን ሀሳብ ኮመንት ሴክሽን ላይ እያሰፈራችሁ ትገኛላችሁ። እኔም እነዛን ኮመንት እያየኝ በተወሰነ መልኩ ምላሽ መስጠት ላለብኝ ኮመንቶች ምላሽ እየሰጠኝ ነው ማለት ነው። ዛሬም እንግዲህ ትላንትና አንድን ነገር በደንብ በነገው ቪዲዮ ላይ አብራራላችኋል ውይ ተናግሬ ነበረ። ብዙቻችሁ ልብ ያላላችሁትና እኔ ትላንትም በለቀኩት ቪዲዮ ላይ እንደ መግቢያ በተወሰነ መልኩ ተጠቅም ያለውኝ ዛሬ በለቀኩት ቪዲዮ ላይ እንደ መግቢያ ተጠቀሚ ያለኝ፣ አሁን በምታዩት ቪዲዮ መግቢያ ላይ ይህን ነገር ተጠቀሚ ያለኝ እና እች ልጅ ያለ ምክንያት ለምን ስለ እርግዝና ልታወራ ቻለች? ወፈርሽ ትሉኝ አላችሁ፣ አረገዝሽ የምትሉኝ ሰዎች አላችሁ። በፍጹም እኔ የሄርሜላን እርግዝና ምናምን ብሎ እስከ ዛሬ ድረስ አንድም ሶሻል ሚዲያ ላይ ላይ አልቻልኩም። ኮመንታቸውንም በብዛት እከታተላለኝ እና እንደዛ የሚባል ነገር የለም ይህንን ሐሳብ ለምን አነሳች? ቀጣይ ልትመጣበት ያቀደችበት ትልቁ የአብርሃም እና የሩታን ህይወት የሚያናጋው እቅዷ ይሄ ነው። እኔ ብዙዎቻችሁ ማለት ነው ሄርሜላን ቀለል ያለች ሴት አድርጋችሁ ታስባላችሁ። ወይም እዚህ ሚዲያ ላይ ከአብርሃም ጋር ሆና በምታሳየው ነገር ማንንም እንትን ልትል ትችላለች። ግን የዚችን ልጅ ማንነት ለመረዳት በጣም ቀላል ነገር ነው፣ በነገራችን ላይ እያደረገች ያለችውን ነገሮች በደንብ ማየት ነው። ምክንያቱም እኔ ሴት ናት ብዬ የማስባት ሴት ነፍሰ ጡር ሆና ዘጠኝ ወር የገባችን ሴት ባል አይ አልፈልግም፣ ታይ፣ ጓደኝነታችሁ ይቅርብኝ፣ በቃ እኔ ትዳሬ ናት በጥብጭብኝ እየተባለች በጓደኛ በምን በምን እየተነገረ ጨክና የሰውን ትዳር በዚህ ልክ የምታበለሻሽ ሴት በምንም አይነት መስፈርት ጥሩ ሴት ናት ብዬ ልቀበል አልችልም። ወይም እዚህ ጋር ሚዲያ ላይ መታ እየሳቀች የምታወረው ነገር ከአብርሽ ጋር የምታደርገው ነገር በፍጹም እኔ የዚችን ሴት ማንነት ይቀይርብኛል ብዬ አላስብም። ለኔ አንድና አንድ ሊታየኝ የሚችለው ብቸኛ ነገር ምንድን ነው፣ እች ልጅ ለሴት ልጅ ማዘን እንደማትችል በቃ። ነገ እሷም ትዳር ትመሰርታለች፣ እሷም ልጅ ትወልዳለች እና። ይሄ ነገር በየተኞቻችን እንደው ምን የሩታ በጣም ጠንካራና ጀግና ሴት ናት እምለው በዚህ የተነሳ ነው። እግዚአብሔርን ማንም ሰው ይሄንን ነገር በትግስት ይመለከታል ብዬ አላስብም። አሁን በሩታ ቦታ ይሄኔ ሌላ ሰው ብትሆን ወይ ፈንከታት፣ ወይ የሆነ ነገር አድርጋት ራሷንም ልጅቷንም ትልቅ ችግር ውስጥ ተከታለች። እና ሩታ ይሄንን ነገር ለመፍታትና ከዚህ ነገር ራሷን ለማራቅ የሄደችበት መንገድ የሚደነቅ ነውና የዚችን ልጅ ማንነት ለማየት እነዚህ ያደረገቻቸውን ነገሮች ማየት በቂ ነው። በቃ አብርሃምን የምትወደው ከሆነ የምር ከአብርሃም ጓደኝነቱን የምትፈልግ ከሆነ እኔ ከጓደኛ ትዳር ሊበልጥ የሚችል ነገር ይኖራል ብዬ አላስብም። በቃ ትዳሩን ጥሎ የመጣ ሰው ከኔ ጋር ጓደኝነት ሊኖረው በምንም አይነት ሁኔታ ይችላል ብዬ አላስብም። እና አብርሃምን የምር የምትወደው ከሆነ ለአብርሃም የተለየ ስሜት ካላት አብርሃምን የምታከብረው ከሆነ ትዳሩን ማክበር አለባት፣ ሩታን ማክበር አለባት። ሩታ የማትፈልግ ከሆነ ከዚህ ልጅ ጋር በየትኛውም አይነት መንገድ ልትገናኝ የምትችልበት ምንም አይነት ዊ ሊኖር አይችልም። እና እች ልጅ ግን በጣም በብዙ ሰዎች በጣም በብዙ ሰዎች ማለት ነው ከአብርሃም ጋር ያላት ግንኙነት እንድታቆም በሩታ በጓደኞቹ በጣም በብዙ ሰው ጥረት ተደርጎ ነበረ። ግን ምንድነው ስታደርግ የነበረው? በፍጹም ይሄንን ነገር ግደሉኝ ነው ስትል የነበረው። ከዛ ውጪ ደግሞ ማለት ነው የምታሳያቸው ነገሮች ለአብርሽ ምን አይነት ስሜት እንዳላት በደንብ ያስታውቃል። አሁን እኔ ካልተጃጃልኩና በቃ የሆነ ባላየ ነገሮችን ካላለፍኩ በስተቀር የዚች ልጅ ፍቅር በደንብ አይን አቅጥጦ ጥርስ አቅጥጦ የመጣ ነገር ነው። አይን አቅጥጦ ነው የሚባለው፣ አይን አፍጥጦ ጥርስ አቅጥጦ የመጣ ነገር ነውና አብርሃምን እንደምታፈቅረው በደንብ በደንብ ያስታውቃል። በቃ በደንብ ማለት ነው ከዛም አልፎ ልጁ ትዳሩ ረስቶ ጀል ስኪል ድረስ እንድታደርገው በጣም ብዙ ነገሮች ሆናልና ታዲያች ሴት ከዚህ በኋላ የምር አብርሃም ወደ ሩታ ቢመለስ ዝም ብላ የምትመለከት ይመስላችኋል? ትላንትና የሄደችበት አጠያቅ መንገድ ትክክል ይመስላችኋል? እኔ በጣም ብዙ ነገሮችን ታዝቤያለሁ። እናንተ ንግግሯን ብቻ ሰምታችሁ ሊሆን ይችላል። አክቷን ተመልከቱ። እዛ ጋር እንደው ሩታ ጥሩ ስለሆነች እንጂ ማለት ነው። ከባድ ነገር ቢፈጠርስ? ለምሳሌ አሁን ለመጣሽ ብላ ሩታ የሆነ ነገር ማንሳት ብትሞክርስ? ምክንያቱም ከተደረገችበት ነገር አንጻር ወይም ሩታ ላይ ካደረገችው ነገር አንጻር ሩታ ብትበሳጭ የሆነ የሆነ ነገር ብታደርግ ምን አይነት ነገር ይፈጠራል ብላችሁ ታስባላችሁ? ሲጀመር ከመሄዷ በፊት ይህን ነገር ቲንክ ማድረግ መቻል ነበረባት። የአብርሽ ፍቃድ ያስፈልጋት ነበረ። ቢያንስ ማለት ነው እንደው ተው እሺ ትሂድ የሚለውን ነገር እንቀበል፣ ግን አብርሽ ማወቅ ነበረበት ሌሎች ሌሎች ነገሮች እንደሚፈጠሩ ቀድማ ማሰብና መገመት ነበረባትና እኔ እዚህ ጋር ልመለከት የቻልኩት የሩታን ትልቅነትና አስተዋይነት ነው እንጂ እንደሷ ቢሆን ሌሎች ሌሎች ነገሮችም ይፈጠራሉ ብዬ አስባለኝ። እነ ፈረንጁም ቢሆን ካለው ነገር አንጻር ያው በትዕግስት ላይ አልፏት መሞከራቸውን አይቻለሁኝ ማለት ነው። ብቻ ያው ትላንትና ያነሳችው ይሄ ከእርግዝና ጋር ተያይዞ ያለው ነገር የመጀመሪያው አብርሃምና አሩታሬ ልትወረውር ያዘጋጀችው ማለት ነውና። እርግጠኛ ነኝ። እኔ እንደዛ ነው የማስበው። እናንተስ ከዚህ ጋር ተያይዞ ምን ታስባላችሁ? በጣም ብዙ ነገሮችን ልታደርግ ትችላለች። አምሹር እስከ ዛሬ ድረስ ያው ብዙቻችን የምናስበው ነገር አለና የአብርሃምን ፋይሎችም ይዛ ሊሆን ይችላል። ከልጅቷ ብልጠት እያንዳንዱን ነገር እንዴት እንዴት እንደምታደርግ ካየናቸው ነገሮች አንጻር ከዚህ በኋላ በቀላሉ ነገሮችን ትተዋለች ብዬ አላስብም። ከዛ ውጪ ሌላ ተጨማሪ ማለት የምፈልገው ነገር ምን አይነት ፕራንክ ነው ትላንት እንደ የተሰራው? እኔ እንደውም ግራ ገብቶ የነበረ ቪዲዮን ዛሬ ላይ ነበር ለማየት የቻልኩት በአጋጣሚ አላየሁትም ነበር። እና እንዴ እንደዚህ አይነት ፕራንክ አለ እንዴ? ኧረ ትንሽ ተረጋጉ። ቢያንስ ልጅቷም ከሆስፒታል ወጥታ ወደ ቤት ትግባ። ፕራንኩም ይደርሳል እኮ የት ሄድባቸዋል አሁን ገና ለገና ገና ልጁ ከመወለዱ አሁን እንደዚህ ይባላል። አንተ ልጅ አይደለም ምናምን፣ አረ ኢትዝ ቢድ እግዚአብሔርን፣ እኔ ደበሬ አይደረግምም ደግሞ ማለት ነው ምክንያቱም ለዚህ ይደረሳል። በቃ ፕራንክ ምናምን ይደረጋል እኮ ችግር የለውም ግን፣ ልጅቷ ቢያንስ ከሆስፒታል ወታ ቤት መግባት መቻል አለባት። የምሬን ነው። እና እኔ ትላንት የተሰራው ቪዲዮ በጣም ነው ያናደደኝ። ብቻ ያው ጀስት እኔ የማስበውን ነገር ተናግር ያለውኝ፣ እንዳልኳችሁ እናንተ የሚሰማችሁን ነገር እና ካያችሁት ነገር አንጻር ማለት የምትፈልጉትን ነገር ኮመንት ሴክሽን ላይ አስፍሩልኝ ማለት ነው። ከዚህ ጋር ተያይዘ የሚፈጠሩ አዳዲስ ነገሮችን አብረን እናያለን። ምሽት ላይም ቪዲዮ መለቀቁ አይቀርም። በዛ ቪዲዮ ዙሪያ ሀሳባችንን እንሰጣለን ማለት ነው። ወዳችኋለው። ይመቻችሁ።